ከአዲሱ የተሽከርካሪዎች ሰሌዳ ጋር በተያያዘ ሲጀምር ሶስት ኤዎች አሉ። እነኚህ ሶስት ኤዎች ምንን ያመላክታሉ? ከግምት ጋር በተያያዘ ብዙዎች የተለያየ ነገር ሲናገሩ እንሰማል። ምንድን ነው የሚያሳየው? ፊደል ነው የሚያሳየው፣ ኤ ፊደል ነው ሌላ ነገር አይደለም። ግን መመሪያው ላይ ምን ይላል? ይሄ ሰሌዳ የተለያዩ አገራት የተለያየ አፕሮች ነው የሚጠቀሙት እኛ ምንድነው የተከተል ነው ቅድም ለማንሳት ሞክር ያለው ሰፋ ያለ በርከት ያለ ቁጥር እንዲይዝ መመሪያው ላይ ሶስት ፊደሎች እና አራት ቁጥሮች ይኖሩታል ይላል። ስለዚህ እነዚህ እንደ ድል ሆኖ መጀመሪያ ላይ ስለሆነ ኤ ብለን ነው የምንጀምረው። ሶ እንደን ኤ ከጨረስክ በኋላ አራቱ ቁጥሮች ከሞሉ በኋላ ቢ ትላለ። ይሄም ከሞላ በኋላ ኤኤ ቢ ሲ ትላለ እያልክ እስከ ዜድ ትይላለ። ብዙ ቁጥር ይችልልል ነው፣ ብዙ ቁጥር ይችላል። እንደዚህ ስትሰራ አትሊስ ከዚህ በፊት የነበረው ወደ በጣም ማክሲመም ቢሄድ ቢለጠጥ ወደ ዘጠኝ ሚሊዮን አካባቢ ሊይዝ የሚችል መዋቅር ነበረው። ግን አሁን ከ121 ሚሊዮን በላይ ይይዛል ማለት ነው።